ሰበርና ወሳኝ የሆነ መረጃ ልንገራቸው። የሪል ስቴት የማጭበርበር ሲስተም እና የሪል ስቴት ቢዝነስ ሚስጥርን ልንገራቸው። እየተመለከታችሁ እንዳላችሁት ከቅርብ ጊዜ ወደዚህ በሀገራችን ኢትዮጵያ ውስጥ ላይ በተለያዩ ሶሻል ሚዲያዎችና ቴሌቪዥን ጣቢያዎች ላይ እየተነገሩ ያሉ የሪል ስቴት ቢዝነስ ማስታወቂያዎች እንዲሁም ደግሞ የቤት እንሸጣለን ለውጣለን የሚሉ ሁካታዎች በርካታ ሰዎችን እያጭበረበሩ ይገኛሉ። አብዛኛዎቹ ሪልስቴቶች ማለት ይቻላል ህጋዊ ሰውነት ሳይኖራቸው ህጋዊ ቦታ ሳይኖራቸው ቦሌ፣ ፒያሳ፣ ፊጋር፣ ራብሳ እንዲሁም በርካታ ቦታዎችን በስም በመጥቀስ በካሬ በቅናሽ ዋጋ በአጭር ጊዜ ሰርተን እናስረክባለን እየተባለ ማስታወቂያዎች እየተነገሩ ሰዎች እነዚህን ማስታወቂያዎች በማመን ባዷቸውን እየቀሩ እንዲሁም ደግሞ በተጨማሪ መጀመሪያ ላይ በሚመለከቱት የስሪዲ ዲዛይን ማስታወቂያ ይህንን የመሰለ ቤት እናስረክባቸዋለን እየተባለ መጨረሻ ላይ የሚረከቡት ቤት ራሱ ስሪዲ ዲዛይኑን ያልመሰለ በተጨማሪም ደግሞ ከኳሊቲ በታች የሆነ ከደረጃ በታች የሆነ ቤቶችን እያስረከቧቸው እየተጨ ቃጨቁ ሰዎች ደግሞ ያንን ቤት ከተረከቡ በኋላ የማይፈልጉት እየሆነ በቅናሽ ዋጋ እየሸጡት ይገኛሉ። እናንተስ ይህ መረጃ ይኖራችሁ ይሆን? ከሌላችሁ ዛሬ አብረን ይህንን አሳማኝ የሆነ እኔ በአይኔ በብረቱ በውስጥ መስመር በርካታ ሰዎች ያለቀሱበትና በርካታ ሰዎች የተጨበረበቱ መረጃ ከደረሰኝ በኋላ ይህንን ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁ እንድትቆዩ በአክብሮት እጋብዛችኋለሁ። የተከበራችሁና የተወደዳችሁ ውድ ተመልካቾች ከሁሉም ማስቀድም እንደማሳሰቢያ የምናገረው ነገር አብዛኛዎቹ አልኩኝ እንጂ ሙሉ በሙሉ የሚባሉት ሪልስቴቶች ያጭበረብራሉ ማለቴ አይደለም። በጣት የሚቆጠሉ ሪልስቴቶች እውነታን ይዘው የሚሰሩ ታማኝ የሆኑ ሪልስቴቶችም እንዳሉ እንዳትዘነጉ። ግን አብዛኛዎቹ ሪልስቴቶች የሚያጭበረብሩትበትን ሲስተም ዛሬ እነግራቸዋለሁ። እንዲሁም ደግሞ እነማናቸው የማያጭበረብሩት፣ እነማናቸው የሚያጭበረብሩት፣ እንዲሁም ደግሞ አጭበርባሪ ከሆኑስ በምን መልኩ ነው የምናውቃቸው የሚሉትን ዛሬ እጅግ አሳማኝ በሆነ መልኩ ይዤላችሁ መጥቻለሁ። ከሁሉ ደግሞ በላይ እኔ ራሴ የሚዲያ ባለሙያ ስለሆንኩኝ እኔ ሚዲያ ላይ ማስታወቂያ እንዲነገርላቸው ከሶስት እስከ አራት በላይ የሆኑ ሪልስቴቶች ማስታወቂያ እንድሰራላቸው ጠርተው ይዤ የተመለከትኩትን በአይኔ በብረቱ ቦታው ላይ ሆኜ የተመለከትኩትንና እና ከነዚህ ከሰዎች ከራሳቸው አንደበት ውሸት መሆኑን ያረጋገጥኩበትን ምልክቶች ነው ይዤው የመጣሁት። እስከ መጨረሻው ድረስ አሁንም በድጋሚ ከኔ ጋር አብራችሁኝ ቆዩ። ከዛ በፊት እንግዲህ እስኪ የተወሰኑትን የሚያጭበረብሩትንና የማያጭበረብሩትን ከመለየታችን በፊት ሪልስቴት ስለሚባለው ቢዝነስ ጥቂት ልንገራቸው። ሪልስቴት ማለት ከተወሰኑ ዓመታት በፊት በጣም ጥቂት ሰዎች በሚሊዮን ሳይሆን በቢሊዮን ያላቸው ሰዎች፣ በተለይም ዲያስፖራዎች ማለት ይቻላል አገር ውስጥ ገብተው ሪልስቴቶችን ለህብረተሰቡ ገንብተው በቅናሽ ዋጋ ለሰዎች እንዲሸጡ መንግስት ያመቻችላቸው ቢሊዮነር የሚባሉ ሰዎች ናቸው። ከተወሰነ ጊዜ በኋላ ደግሞ መንግስት በሰፊው በቅና በቅናሽ ዋጋ መሬቶችን በቅናሽ በመስጠት እንዲሁም ደግሞ በርካታ ቦታዎችን በማመቻቸት በቅናሽ ዋጋ በሊዝ በመሸጥ ጭምር መንግስት በቅናሽ ዋጋ አይደለም ለትልቅ ባለሀብቶች፣ አይደለም ለድሃው ማህበረሰብ ራሱ በቅናሽ ዋጋ ቤቶችን ሰርተው እንዲሸጡና ሰርተው እንዲያስረክቡ መንግስት ድጎማ እያደረገላቸው ራሱ በሚሊየንም ወይም ደግሞ የተወሰነ ገንዘብን ይዘው ወደ ሪልስቴቱ እንዲገቡ ባለሀብቶችን አበረታቷቸው የገቡበት ሲስተም ወይም ደግሞ የቢ ቢዝነስ አሰራር ነው። ሪልስቴት ማለት ተራ በዚህ የቢዝነስ ሲስተም ውስጥ መንግስት በደንብ ስድ ሲያደርገው፣ በደንብ ልቅ ሲያደርገው መጀመሪያ ላይ የሚጠቀሙ ወይም ደግሞ የሚጠበቅባቸውን ፕሮፎርማ ወይም ደግሞ ፎርማሊቲ በማሟላት የውሸት የጓደኞቻቸውን ወይም ደግሞ የሌሎችን ሰዎች መኪናዎች ሊሆን ይችላል፣ የግንባታ እቃዎች ሊሆን ይችላል፣ ቦታዎች፣ ካርታዎች በማስያዝ እና በማሳየት የሪልስቴት ቦታውን ይወስዱ እና ሰዎችን እያጭበረበሩ ይህ ቦታ አለን ይኸው ህጋዊ ቦታ አለን በማለት ከትልልቅ የመኖሪያ መንደር ከመገንባት አልፎ ጥቂት የሪል ስቴት ቤቶችን አፓርትመንቶችን ለመገንባትም ጭምር ፍቃድ እየወሰዱ ሰዎችን እያጭበረበሩ ይገኛሉ። ሳይኖራቸውም፣ ሲኖራቸውም ማለት ነው። ምንም ሳይኖራቸው በህብረተሰቡ ገንዘብ ገና ለመገንባት ሪልስቴት ቦታ ሊዝ ወስደናል፣ ቦታ ገንብተናል፣ የራሳችን ቤት አለን፣ ይኸው የተወሰኑ ቤቶች መገንባት ጀምረናል፣ እየተባለ የሌሎችን ቤት ተመሳሳይ ሁኔታዎችን እያሳዩ ሰዎችን እያጭበረበሩ እንዳሉ ተመልክቻለሁኝ። ይህንን ያልኳቸው ምንድን ነው፣ ከአሁን በፊት በግለሰብ ደረጃ ማለት ይቻላል ቤት ሪልስቴት ለመገንባት ወይም ደግሞ አፓርትመንት ለመገንባት ፍቃድ ወስጃለሁ ያለኝ ግለሰብ ናስኪ፣ ይህንን ቤት ተመልከትና ማስታወቂያ ስራና ይህንን ቢዝነስ እንስራ ወይም ደግሞ የሚዲያህን ወይም ደግሞ የማስታወቂያህን እከፍልሃለሁኝ ብሎ ከአሁን በፊት ግን የማቀው የግለሰብ ህንፃ ስለነበረ የእሱን ሰውዬ ስም ከመጥቀስ ተቆጥቤ አርፈ ተቀመጥ፣ እኔ እንደዚህ አይነት ማስታወቂያ አልሰራም። ይህም ቤት ከአሁን በፊት አቀዋለሁ ብዬ ምንም ክፉ ደግ ሳንነጋገር ይህን ሰውዬ ትቼው መጣሁኝ። ያንን ነገር ከተናገርኩም በኋላ ያ ሰውዬ በቀጣይነት ስላላየሁት ያንን ሰውዬ እኔም ደግሞ ያንን ምስጢር መረጃ ከማውጣት ወደኋላ ብያለሁኝ። ከዛ ውጭ ስለ ትልልቅ ሪልስቴቶቹ ደግሞ ልንገራቸው። የትልልቅ ሪልስቴቶች አብዛኛዎቹ ማለት ይቻላል ማስታወቂያውን የሚያስነግሩት ራሳቸው አይደሉም። ይህንን ማስታወቂያ የሚያስነግሩት ሻጮች ወይም ደግሞ ሴልስ የሚባሉ ወይም ደግሞ ቤት በመሸጥ ላይ ስመጥር የሆኑ በድለላ የምንበላቸው ወይም ደግሞ ስራ ነው ድለላ በነገራችን ላይ ስራ ነው። በድለላ ሰብ ወይም ደግሞ ኮሚሽን በማግኘት ከዛ ካምፓኒ ጋር ከዛ ሪልስቴት ድርጅት ጋር አብረው በቅንጅት የሚሰሩ ሰዎች አብዛኛዎቹን፣ ማለት ይቻላል ሶሻል ሚዲያ ላይ ያለውን ቴሌቪዥን ጣቢያ ላይ ያለውን ማስታወቂያ የሚያስነግሩት እነሱ ናቸው። አብዛኛዎቹ ማለት ይቻላል ለምሳሌ ከመቶ ፐርሰንት ማለት ይቻላል ዘጠና ፐርሰንቱ ሪልስቴት ማስታወቂያውን የሚያስነግሩት እነዚህ ሻጮች ወይም ደግሞ ደላላዎች ናቸው። ደላላ ማለት በነገራችን ላይ በመጀመሪያ ይህንን ቤት ይሸጣል ወይም ደግሞ ይህንን አገልግሎት ያቀርብላችሁና ከዛ ቦታ ላይ ህጋዊ ደላላ እስካልሆነ ድረስ ወይ የሚታወቅ እውነታን በመስራት የሚታወቅ ደላላ እስካልሆነ ድረስ በቀጣይነት ያ ሪልስቴት ቤቱን ከሸጠ በኋላ ወይም የሆነ ችግር ቢፈጠር ያ ደላላ እዛ ቦታ ላይ አይገኝም። ምክንያቱም ከዛ ደላላ ጋር የምትዋሉት ወይም ደግሞ ከዛ ደላላ ጋር የምትፈጽሙት የሆነ ህጋዊ ሰነድ እስከሌለው ድረስ ያደላላ አፈቀላጤ የፈለገውን ነገር አውርቶ እናንተን፣ ያሳምናቸዋል ወይም ደግሞ አብዛኛዎቹ ዩቲበሮች ማለት ይቻላል በቀጣ ይመለስበታል። ዩቲበሮቹን ማስታወቂያ የሚሰሩት ህጋዊ ወረቀት አይመለከቱም፣ ወይም ደግሞ ቤቱን ሄደው በተጨባጭነት አይመለከቱም። የመጣላቸውን ማስታወቂያ አካውንታቸው ብር ይገባላቸዋል፣ ማስታወቂያውን መንገር ብቻ ነው የሚመለከታቸው ማለት ነው። ስለዚህ ህጋዊ የሆኑ ሪል እስቴቶች በተጨባጭነት አሉ አሉ ወይ? አዎ ምንም ጥያቄ የለውም። አሉ እነሱ ምናልባትም ዋጋቸው ትንሽ ከፍ ያለ ሊሆን ይችላል፣ ወይም ደግሞ በተጨባጭነት ቤቶችን በማስረከብ የሚታወቁ ሊሆኑ ይችላሉ። አዳዲሶቹ ሪሊስቴቶች ጥሩ ይሆኑም አሉ። ከአዳዲስ ከመጡት ሪሊስቴቶች ግን አብዛኞቹ ማለት ይቻላል ሄጄ ስመለከት በሰው ገንዘብ የሚሰሩ እነሱ የሌላቸው 10% ወይም 5%ቱን ብቻ ሪሊስቴቱን ለመገንባት ራሳቸው ገንዘቡን አዘጋጅተው ሌላውን 95 ፐርሰንቱን ገንዘብ ግን ገና በአክሲዮን ገና ወይም ደግሞ ሰው ሰዎች በሚያመጡት ገንዘብ ለመገንባት የሚያስቡ ወይም በየወሩ ሰዎች ለሪልስቴት መገንቢያ ያሰቡትን ገንዘብ በየወሩ እየጨቀጨቁ በአከፋፈል ይህን ያክል ገንዘብ አምጡ እየተባለ እየተጫነባቸው ከአቅማቸው በላይ ገንዘብ እንዲከፍሉ እየተደረገ ወይም ደግሞ መጀመሪያ ላይ ያስቀመጡት ባለ አንድ መኝታ አራት ሚሊዮን ብር ብለው አስበው ከሆነ ብረት ጨመረብን ሲሚንቶ ጨመረብንና እንደዚህ ጨምሮብናል ወቅታዊ እንደዚህ ነገሮች ተፈጥረዋል፣ በመንግስት ይህን ያክል ጫና ተፈጥሮብናል እየተባለ ገንዘብ በተጨማሪ እን እንዲጨምሩ እነዛ ገዢዎች ወይም ደግሞ ሪልስቴቱን ወደዛ ሪልስቴት መግባት የፈለጉ ሰዎችን ገንዘብ እየጨመሩ እነዚህን ሰዎች እያስመረሩ አንዴ ይገብተንበታል የተወሰነ ገንዘብ ነው የመጨረሻን አሁን የምትከፍሉት እየተባለ በርካታ ገንዘቦችን እየከፈሉ እነዚህ ሰዎች እየተጭበረበሩ ይገኛሉ። እነማን በትክክል እነዛ ስመጥር የሆኑ ስማቸውን መጥቀስ አይጠበቅብኝም። ዛሬ ስመጥር የሆኑ ከአሁን በፊት ሪልስቴትን በመገንባት የሚታወቁትም አዳዲሶችም ጭምር የቤት ግንባታን እየጨመሩ ሳይኖራቸው ለዛ ለታሰበው ዓላማ ሳያውሉ ይገኛሉ። ሌላው ማጭበርበሪያቸው ምንድን ነው? ባለ አንድ ወይም ባለሁለት መኝታ ብለው በካሬ ያስቀመጡት ይህን ያክል ካሬ ብለው ያስቀመጡት የቤት መጠን አለ። ያ የቤት መጠን በጭራሽ በፍጹም የማይገናኝ ወይም ደግሞ ጣራውን ሊለኩት እንደሆነ አላቅምኔ መጀመሪያ ላይ ያስቀመጡት ሰባ ካሬ ሰማኒያ ካሬ ብለው ያሰቡት በኋላ ላይ ስልሳ ካሬ ወይም ደግሞ አምሳ አምስት ካሬ እየሆነ በጣም ብዙ ሰዎች እየተጭበረበሩ የሚገኙበትን ይሄ ይህ ለምንድን ነው ተብሎ ሲታሰብ መጨረሻ ላይ የሚያቀርቡት ሪዝንና ምክንያት የማያሳምን ሊሆን ይችላል። ወይም ደግሞ ሊያሳምናችሁ ሊመስላችሁ ይችላል። ሲሚንቶ ጨምሮብን፣ ቤት ጨምሮብን ወይም ደግሞ የሰው በዛት ቁጥሩ ጨምሮ ስለነበረ ካሪዎቹን የማጣበብ ስራ ሰርተን ነው፣ ካሬ ትንሽ ተጣቦ ነው እየተባለ ብቻ ኤንስ በጣም በርካታ ልነግራችሁ ከምችለው በላይ በርካታ የሆኑ እና ምክንያቶችን በማቅረብ የተባለው ካሬ መጠኑ ተቀንሶ፣ እንዲሁም ደግሞ አብዛኛዎቹ ደግሞ ፈርኒሽ ሆኑ ፊኒሽ ያለቀላቸው ቤቶችን እናስረክባለን የተባሉት እንዳልኳቸው ካሬው ቅናሽ ነው ብያቸኋለው። እቃቸው መጀመሪያ የሚያሳቸው በስሪድ ዲዛይን ወይም ማስታወቂያ ላይ የሚያሳቸው ወይም ደግሞ ሾሩም ላይ የሚያሳዩቸው እቃ ማቴሪያል ወይም ኳሊቲ በጣም እጅግ በወረደ ሀገር ውስጥ በሚሰሩ በነገራችን ሀገር ውስጥም አሪፍ አሪፍ አሉ ግን ዋጋቸው ቅናሽ በሆነ ተሰባሪ በሆኑ ዛሬ ገብታችሁባቸው ወር ወይም ሁለት ወር በማትጠቀሙባቸው እቃዎች አልጋዎች ሊሆን ይችላል፣ ቁም ሳጥኖች ተሰርተው ነካ ስታደርጓቸው ትርቡሽ በሚሉ ኳሊቲያቸው በወረዱ ችፕቶችና ላምኔቶች በተሰሩ እቃዎች የማስረከብ ስራ ላይ እየሰሩ በርካታ ሰዎች የሚጭበረበሩት ይሄ ነው ማለት ነው። በፎቶ ስታዩትና በቪዲዮ ስታዩት ያሳምናል። ምንም ጥያቄ ያለው እናንተ ስትኖሩበትና ሄዳቸው ስትረገጡት የተነጠፈውን ቴራዞ እንዲሁም ደግሞ የመኝታ ቤቱን የኪችኑን ባኞ ቤቱን እቃዎች ስትመለከቱ በጣም የወረዱ ኳሊቲ የሆኑ እቃዎች። ለእነዚህ ሰዎች አሁን ማክስ ሚኒመም ማለት ይቻላል፣ ወይም ደግሞ መካከለኛ አደርገን ብናስበው እስከ አንድ ሚሊዮን ሁለት ሚሊዮን ብር የሆነ እቃ ላይ ራሱ ትርፍ የሚያገኙበት እቃ እንዳለ ነው። እና አብዛኛዎቹ ሪስቴቶች በቅናሽ ዋጋ ካሬው በዚህ በዝቅተኛ ተብላችሁ ራሱ ስትነገሩ፣ ማስታወቂያ ላይ ሲነገራችሁ ሰፍ ብላችሁ ራሱ ሄዳችሁ የምትገዙ ሰዎች ጥንቃቄ ያስፈልጋል። በጣም በጣም ብዙ ሰዎች ተጭበርብረዋል፣ እላችሁ እፈልጋለሁ። እየተከበራችሁ እና የተወደዳችሁ ውድ ተመልካቾቼ ማለት ነው። ከዛ በኋላ እነዚህን መጠንቀቅ ይጠበቅባቸዋል። እናንተ በጣም ማመን አለባችሁ። ሄዳችሁ እነ ሪል ስቴቶች እነማን ናቸው? አሁን የማናቃቸው በጣም ስማቸው በጣም አዳዲስ የሆኑ በቃ ለቁጥር የሚበዙ ቅድም እንደነገርኳችሁ መጀመሪያ ላይ ጆሮችን እስከሚደነቁ ድረስ የሪል ስቴት ማስታወቂያዎች በጣም ብዙ፣ በስመጥር በምንወዳቸው ሰዎች ራሱ ማስታወቂያ ያስነግራሉ። ረብጣ ብር እየተከፈላቸው ማስታወቂያ ያስነግራሉ። እነዛ ሰዎች ያንን ማስታወቂያ እነዛ ሰዎች ስለምታቋቸው፣ ካሁን በፊት በእውነታ መንገድ ስለምታቋቸው፣ እናንተም ሰፍ ብላችሁ ከሌኮ ማስታወቂያውን ሰርቶታል። ይሄ እኮ እውነታ ነው። በጣም በየቦታው እኮ ሶሻል ሚዲያ ላይ እየተነገረለት ያለው እየተባለ ሰፍ ብላችሁ ሄዳችሁ የምትገዙ ሰዎች አላችሁ። የት ነው የገነቡት ቦታ እነሱ ሄዳችሁ አይታችሁ ከአሁን በፊት ተሞክሮ አላቸው ወይ እነዚህ ሰዎች? እነዚህ ሪል ስቴቶች ተሞክሮ አላቸው? ቤቱን ለመስራት እስከመጨረሻው ድረስ አቅም አላቸው ወይ? እናንተ ቤቱን ለመረከብ ነው። ቤቱን ስትረከቡ የምትከፍሉት አለ፣ መጀመሪያ ላይ በፐርሰንት የምትከፍሉት አለ፣ መሀል ላይ የምትከፍሉት አለ። መሀል ላይ አይቀበሏችሁም ወይ ገንዘብ አትጠየቁም የሚለውን ራሱ ማረጋገጥ መቻል አለባችሁ። ምን ያክል ህጋዊ ናቸው? ከዛ በተረፈ ደግሞ መንግስት እንዳሁን ያመጣው አሰራር አለ። ልብ ማለት ያለባችሁ ነገር፣ በከፍተኛ ጥንቃቄ ማወቅ ያለባችሁ ነገር፣ መንግስት 80 ፐርሰንት ሪልስቴቱን ለመገንባት ገንዘብ ሳይኖራቸው ወይም ደግሞ በዚግ አካውንት ሳያስቀምጡ ያንን ብር በስቴትመንት ሳያመጡ ፍቃድ አይሰጣቸውም እነዚህ ሰዎች ማለት ነው። ስለዚህ ይህንን ቤታውን ሰማንያ ፐርሰንት መገንባት ይችላሉ ማለት እናንተ መጀመሪያ ላይ ቀብድ የተቀበሉትን ብር ጨምረውበት መቶ በመቶ ቤቱን በአፋጣኝ በአስቸኳይ ገንብተው መጨረስ ይችላሉ ማለት ስለዚህ እነዚህ ሪልስቴቶች ይህ ካፒታል መኖራቸውንና የተረጋገጠ በየቦታው ሰርተው አሳማኝ ሆኑ በህብረተሰቡ ዘንድ የተመሰከረላቸው እዛ ቤት ውስጥ ሄደው እየኖሩ ያሉ እነዚን አሳማኝ መረጃዎች ሳትመለከቱ በፍጹም ሄዳችሁ የትኛው ማንኛውም ሪል ስቴት ላይ በውስጥ መስመር በጣም ብዙ ሰዎች ስለምጨቃጭቁኝ ነው እኔ ራሴ በውስጥ መስመር ስለምጠይቁኝ ነው። እዚህ ቦታ ላይ ገንዘቤን ከፈልኩኝ፣ ይህን ያክል ብር ከፍዬ፣ ቆየብኝ፣ ዘገየብኝ። እናንተ ልትኖሩበት ነው፣ ነገ ትሙቱ ትዳኑ አታውቁትም። ይሄ ረጅም ጊዜ የሚፈጁ ሪል ስቴቶች ካሉ አያስፈልጉም፣ በፍጹም በአጭር ጊዜ ምክንያቱም፣ ካፒታል አላቸው። ነገ ይጨምራል፣ ምንም ጥያቄ የለውም። እነዚህ ሪል ስቴቶች ላይ ስሚንቶ ይጨምርባቸዋል፣ ብረት ይጨምርባቸዋል፣ ሁኔታዎች ነገ ይገለባበጣሉ። ግን በአጭር ጊዜ አቅም ኖሯቸው የሚጨርሱ ከሆነ እነዚህ ሰዎች እናንተን የማያስጨንቋችሁ እነሱም ኪሳራ ውስጥ አይገቡም። በተባለበት ጊዜ ደግሞ ቤቱን ቶሎ ብለው ማስረከብና መጨረስ ይችላሉ። እነዚህ ሰዎች ማለት ነው። ስለዚህ እውነተኛ የሆኑ ሪልስቴቶች በትክክል በመንግስት ሕጋዊ እውቅና ፍቃድ ያላቸው ካሁን በፊት ሪል ስቴቶችን ሰርተው ያስረከቡ ከሆኑ ቤቱ በትክክል ማለት ነው። ኦልሞስት ከ50 ፐርሰንት በላይ ይቻላል ወይ ከ50 ፐርሰንት ላይ እንደው ዝቅ አድርገን እናስበውና ከ30 ፐርሰንት በላይ እንኳን የገነቡ ሰዎችን እንኳን አይታችሁ ሄዳችሁ ራሳችሁ በአይናችሁ በብረታችሁ ያስጎበኛሉ። ከሆኑ አብዛኛዎቹ ሪል ስቴቶች እኮ ይናገራሉ፣ እናስጎበኛለን፣ እናሳያለን፣ ሳይቷችን ይሏችኋል። ሳይት ሳታያዩ ደግሞ በውጭ ሀገር ሆናችሁ ወይ ሲመለከቱ ባስነገሩት ማስታወቂያ ብቻ ገንብተናል፣ ጨርሰናል፣ ካሁን በፊት እንዲተሞክሯለን ባግራውንዳችን አሪፍ ነው በሚሏችሁ በውስጥ መስመር በሚጽፉላችሁ አፈቀላጤዎች ብቻ ተታላችሁ ቀብድ የምትከፍሉ አንዴ ከከፈላችሁ ደግሞ አትመልሱ፣ መመለስ ስለማትችሉ ቀጥታ ዘው ላይ እየተገፈገፋችሁ እየጨመራችሁ ሁለት ሚሊዮን የታሰበው የባላንድ መኝታ አይታወቅም፣ አስር ሚሊዮን ሊገባ ይችላል። ምክንያቱም ምንም አይነት ማስረጃ የላችሁ፣ ምንም አይነት ደግሞ መጀመሪያ ላይ መሰረታዊ የሆነ ተጨባጭነት የሆነ ነገር ስለሌላችሁ በሰው ሰዎች ተሸወዳላችሁን፣ አትሸወዱ። ሬድዮ ላይ ብትሰሙ ቴሌቪዥን ላይ ብትሰሙ እንደው በአካል በየቦታ ሄዳቸው ብትጠይቋቸው ያልተጨበረበረ ሰው የለም። አሁን ከሪልስቴት ባሻገር ደግሞ የምነግራችሁ ነገር ማሳሰቢያ ነገር አሁን ለግል ሴክተሩ አፓርትመንቶችን በማህበር እንዲሰሩ እና በግል እንዲሰሩ የተፈቀደላቸው ሰዎች አሉ፣ ግለሰቦች አሉ። ምንም ብር ሳይኖራቸው ከውጭ ሀገር መተው ራሱ ቤት ልንሰራ ነው እና ይህን ያክል ብር ይህን ያክል ፐርሰንት ይህን ያክል ብር ብቻ ነው የምትከፍሉት እናንተ ቤቱን በእኛ ብር ወይም በአክሲዮናችን ከገነባ ነው በኋላ ትገባላችሁ። በቅናሽ ዋጋ ነው እየተበላችሁ፣ በእናንተ ገንዘብ ቤቱ እየተገነባ እነሱም ተካፋይ የሚሆኑበት ሲስተም አለ። አፓርትመንቶችን ነው የምናቸው በግልም አሁን አፓርትመንት ፍቃድ መውሰድ ይቻላል። አሁን በግለሰብ ደረጃ ፈቃድ መውሰድ ይቻላል። ለመንግስት ወደ አክሲዮን ልቀይር ነው ወይም ደግሞ እንደዚህ ሽያጭ ላይ ላውል ነው እየተባለ ፍቃድ ይወሰዳል። ከዛም ባሻገር ደግሞ የተወሰኑ ጥቂት ግሩፖች እየሆናችሁም ደግሞ የሚሰጥ ኮታ አለ። ሄዳችሁ ብትጠይቁ የቤቶች አስተዳደር ላይ ለነዛ ሰዎችም ራሱ በአክሲዮን ስም ፍቃድ ይሰጣቸውና ሌሎች ተጨማሪ ሰዎችን ደግሞ ምክንያቱም ጂ ፕላስ ኤት ወይም ጂ ፕላስ አስር የሚሰሩ ከሆነ እዛ እያንዳንዱ ፍሎር ላይ አራት አምስት አምስት ሰው ምናምን አራት አራት ሰው የሚኖር ከሆነ ኦልሞስት ሀያ አምስት ሰው ሰላሳ ሰው ለዛ አፓርትመንት ያስፈልጋቸዋል ማለት ነው። ይህን ይህን ያክል ብር እየተባለ እየተዋጣ እነሱም እዛው እያተረፉ እነሱም እዛው ቤቱን እየገነቡ የሚሰሩበትም ሲስተም አለ። ችግር የለውም እሱ ቢዝነስ ነው፣ ሲስተም ነው ግን የማይዋጡት እነሱም ራሱ ገንዘብ ሳይኖራቸው ይህንን ፍቃድ የሚወስዱ ከሆነ ከፍተኛ ጥንቃቄ ያስፈልጋቸዋል። እነማን ናቸው? ይሄ ቦታ ህጋዊ ቦታ ተሰጥቷቸዋል። ከአሁን በፊት ተመልክተና ሶሻል ሚዲያ ላይ ሲቀባበል አይታቸዋል። ይሄ ቦታ የኔ ነው ተሰጠን፣ ይሄው ለሪልስቴት መገንቢያ አፓርትመንት ልንገነባ እኛ ጋር ተቀላቀሉን እየተባለ ብሬ ተጨበርበሩ የተበሉ ሰዎች አሉና ይሄንን ከምንም በላይ ማሳሰቢያ የምነግራችሁ ነገር ነው። በጣም ብዙ ማስረጃ ስላለ እኔ ጋ እኔ ብቻ ሳሉን እናንተ ራሳችሁ ትመሰክራላችሁ። በመጨረሻ የምነግራችሁ ደግሞ የማስታወቂያ ጋጋታ ልንገራችሁ። ማስታወቂያ ቅድም ነገራችኋለ። ሪልስቴት ባለቤቱ ማስታወቂያ አይሰራም፣ ምክንያቱም ከደሙ ንጹህ ነው። ነገ ጧት ቢጭበረበር የሆነ ችግር ቢፈጠር ምን ቢል ምናምን ማስታወቂያ በየቦታው የሚሰሩ ሴልስ የሚባሉ ሰዎች ስለሆኑ ያ ሰውዬ ነገ ማስታወቂያውን አልሰራሁም ሊሏችሁ ይችላል። ሌላ ሰው የሚሰራው ከዛ በተረፈ ደግሞ ማን አሰራ፣ እኔ መቼ አልኩት? እኔ ጋ የተዋዋለው አለ፣ ያ ማስታወቂያ ባለሙያ ነው፣ አምጡልኝ ይላል። ያ ሰውዬ ሲያዝ ደግሞ ውል ሳይፈጽም ማስታወቂያ የሚሰራ ሰው አለ። ለምሳሌ ሚዲያ ላይ ያለው ሰው ታዋቂ የሆነ ሰው ቲክቶከር ሊሆን ይችላል። ሚዲያ ላይ እንደ ዩቱብ ላይ የሚሰራ ሰው ሊሆን ይችላል። በርካታ ስራዎችን የሚሰራ ሰው ምን ያደርጋል? ውል ሳይዋል ዝም ብሎ ገንዘቡ ስለገባለት ብቻ በል የተባለውን ሰው ይላል። እና ደግሞ መጨረሻ በጣም የገረመኝን ነገር ልንገራችሁ አንድም አንድም ይቻላል ሚዲያ ላይ ያለ ሰው ቤት ሳይገዛ ቤት ገዛሁ ለእናቴ ገዛሁ እያለ ማስታወቂያ የሚሰሩ ሰዎች በጣም ታስቁኝ ታስቁኛላችሁ። አሁን የምትመለከቱት ካላችሁ የት ልትደርሱ ነው እናንተ የራሳችሁ ምንም የሌላችሁ ሰዎች? የትኛው ሪልስቴት ነው ለእናንተ እናንተ ቤት እንድትገዙ ማስታወቂያው ይሄ ሀምሳ ሺህ ብር ወይ መቶ ሺህ ብር ወይ ደግሞ አስር ሺህ ብር ሀያ ሺህ ብር ማስታወቂያ ተከፍሏችሁ ሄዳችሁ ሪልስቴት ገንብታችሁ ማለት ነው ቲክቶክ አጠራቀማችሁ ወይም ደግሞ ዩቲዩብ ላይ ባጠራቀማችሁት ገንዘብ ገዝታችሁ አይደለ እያወቅናችሁ እኛ ራሳችን ገዛን ይሆናል ብላችሁ ምክንያቱም እኔ ገዛው ብላችሁ ለማሳመንና ሰው ወደዛው ውስጥ ለመቆስቆስ ራሳችሁ ገዛችሁ ለእናቴ ገዛሁላት። ስም ማልጠራችሁ በጣም ዝነኛ የሆኑ ቲክቶከሮች እና ዩቲዩበሮች ለእናቴ ገዛሁላት፣ ለሚስት የገዛሁላት፣ እኔም ራሴ የገዛሁኝ ኑ ጎረቤት ልንሆን ነው። እኔ እዚህ ቦታ ላይ ቤት ገዛሁኝ፣ እናንተ መግዛት ትችላላችሁ። ምክንያቱም ከአሁን በፊት ስማቸው እነዛ ሚዲያ ላይ ስለሚታወቁ እውነታን መስራት ስለሚታወቁ ገንዘብ ሆነና በጥቅም ተደለሉና እነዛ ሰዎች ምን ያደርጋሉ ማለት ነው። ይሄው እኛም ቤት ገዛን፣ እናንተ መግዛት ትችላላችሁ። በጣም አሪፍ ነው የሚሸጡት በቀና ታናሽ ዋጋ ነው የሆነውን ሚዲያዎች አሉ፣ በጣም በቃ የሚገርሙ በቃ እነሱ ብቻ እውነት የሚመስላቸው ሰዎች አሉ፣ ሰውን የሚያጨበረብሩ ስልክ ቁጥራቸው አድራሻቸው አይታወቅም። እነሱ ግን ይሄ ነው ብለው ማስታወቂያውን ይለቁና ሰው ከተጭበረበረ በኋላ እነሱ አይመለከታቸውም። ሄዳችሁ ጠይቁት ሪልስቴቱን ወይም ደግሞ የገነባውን አካልኛ ጋር ማስታወቂያ ያስነገረው ይባላሉ። ግን የሚደብረው ነገር እናንተ እንደገዛቸው አድርጋቸው ማስታወቂያ የምትሰሩ ሰዎች፣ ተመልካቾችም ደግሞ እናንተ የምታውቋቸው ሰዎች ገና ለገና ከመሬት የተነሳች ቲክቶክር እንትናም እኮ ገዝታ እኮ ብለሽ በውስጥ የተከራከረሽን ሰው አለሽ፣ የተከራከራችሁን ሰዎች አላችሁ፣ እውነት እኮ ነው ሀብትሽ ያላችሁ ሰዎች አላችሁ። ውሸት ነው፣ ማንም የገዛ ሰው የለም። እንኳን አይደለም እነዛ ሚዲያ ላይ ያሉ ሰዎች አደለም፣ ገዝተው ለመኖር አይደለም ተከራይተው ለመኖር ራሱ ውሸታ የሆኑ ሰዎች፣ ከውሸት ከእውነት የራቀ መሆኑ ልነግራችሁ ፈልጋለሁና በጣም ዝነኛ የሆነ በአርቲስት በቃ የምታውቁት በጣም የሚታመን ሰው ራሱ አትመኑ ገንዘቡን የምታወጡት እናንተ ያ የሚዲያ ላይ ያለው ሰው ገንዘቡን የሚያወጣላችሁ ለእናንተ እናንተ ከሆናችሁ የምታወጡት እናንተ እስከምታወጡት ድረስ ሄዳችሁ ማድረግ ያለባችሁ ያንን ቤት የተረጋገጠ ማስረጃ እውነት ቅናሽ ነው ወይ ቅናሽ ስለሆነስ ደግሞ ምን አይነት እቃ ሊሰራ ፈልጎ ነው በቅናሽ ዋጋ ሰራለሁ ያለው ኳሊቲው ምንድነው ደረጃው ምንድነው ካሬው በትክክል ይሄ ነው ወይ የፈረመ ይሄ ነው ወይ ለሶስት አመት ብሎን እርግጠኝነት በሶስት ዓመት ይጨርሳሉ የሚለውን ነገር ማረጋገጥ መቻል አለባችሁ ምክንያቱም በረዘመ ቁጥር ምን ይሰራላችኋል? እናንተ እናንተ ቤት ኪራይ እየኖራችሁ በተሰቃያችሁ ቁጥር ቤቱ የዛሬ ስንት ዓመት እንደሚያስረክባችሁ ሳታውቁት እዛ ጦስ ውስጥ ባትገቡ የተሻለ ነገር ነው። ሚስጥሩ ይሄ ነው። እውነተኛ የሆኑ ሪልስቴቶችን የምታውቁባቸው በርካታ ማስረጃዎች አሉ። ቅድም እንደነገርኳችሁ ነው። ሄዳችሁ በአይናችሁ በብረቱ ማየት ነው የሚጠቅማቸው። ሌላ ምንም ማስረጃ የለም። ሄዳችሁ ቤት እዩ፣ ውላችሁን እዩ፣ በመንግስት የተረጋገጠ መሆኑን አሁን ላይ መንግስት በቂ ቦታው ሪልስት የተሰራለው ላለ በሙሉ ይሄ እንደምታዩት አብዛኛው ማለት ይቻላል ይሄ የቆርቆሮ ቤቶች በየሰፈሩ ያሉ ዝቅ ያሉ ቤቶች እየፈረሱ ወደፊትም ነው ምነግራችሁ። ማስረጃ ሚስጥሩ ነው ምነግራችሁ። በጣም ብዙ ሪልስቶች ይሰራሉ። ቆርቆሮ ቤት ወደፊት ላይ ይችላል። በርካታ አፓርትመንቶችና ፎቆች ናቸው የሚሰሩት፣ ነው አብዛኛው የመንግስት እቅድና አጀንዳ ማለት ነውና፣ ዘመናዊ ያ በሆኑ ቤቶች አሁን የዝቅተኛ ማህበረሰብ ላይ የሚኖሩ ሰዎች ኮንዶሚኒየም ላይ የሚኖሩ ዘመናዊ ኑሮ የሚኖሩ መንግስትም ራሱን ይቻላል እያመቻቸ ነው ያለውና ስለዚህ ቤት ገና በጣም ይቀንሳል። በነገራችን ላይ ቤት በነጻ እስከሚባል ደረጃ ድረስ እድል እንደሚታደል ደረጃ ድረስ ይዛ ምክንያቱም ዛሬ ላይ አሁን እየወረደ እየወረደ አይታችሁት ከሆነ በ300 ሺህ ብር ቅድመ ክፍያ ሁላ እየተባለ ወርዶ ወርዶ ታች ደርሷል። አይደለ አሁን 200 ሺህ ብር የሚል ማስታወቂያ አይቻለሁኝ። ገና ነገ እንደ ውጭ ሀገራት ስትመለከቱት እኮ ውጭ ሀገር ላይ ይህ ቤት ኪራይ የምትከፍሉትን ክፍያ ራሱ በየወሩ እየከፈላችሁ ቤቱ የራሳችሁ እንዲሆን የሚያደርጉ እድሎች እንዳሉ እኮ ራሳችሁም ውጭ ሀገር ያላችሁ ሰዎች ታውቁታላችሁ ታስቡታላችሁ ብዬ አስባለሁና እኔም ለምሳሌ አሁን በየወሩ ብሩን ትውት አድርጎ በየወሩ ቅድመ ክፍያ ይህ ያክል መቶ ሺህ ብር ትከፍላለህ። በዚህ ያክል ከምከፍላለህ ከሚለኝ በደንብ አቅም ያለው ሪልስቴት ከሆነ ገንዘብ ያለው መንግስት አበዳሪ ካለ የውጭ ሀገራቶች ራሱ ሪልስቴት የሚገነቡ አቅም ብር ያላቸው ባንክ ቤት ላይ በጣም ቢሊየነር የሆኑ ሰዎች ራሱ በየወሩ ብዙ ብሮችን እየተቀበሉ በኪራይ መልክ ራሱ ቤቱ የራሳቸው የሰዎች እንዲሆኑ የሚያደርጉበት እድል እንዳለ ወደፊት ያስመግባችሁ እንትና ተብሉ ገና ቤት ይቀንሳል። በጣም ቦታ ይቀንሳል። ህጋዊ የሆነ ቦታ ምራሱ ምትጭበለበሩ ሰዎች አላችሁ። ህጋዊ የሆነ ቦታም ግዙ። ዝም ብላችሁ ህጋዊ ነው ተብላችሁ ከሌ ነው ይፍረስ አይፍረስ ሳታውቁ ዝም ብላችሁ ተቆስቆሳችሁ ምትገቡ ሰዎች አላችሁ። በነገራችን ላይ ህጋዊ ቦታ ቢሆንም የሚፈርስ ከሆነ ያ ሲፈርስ ደግሞ እናንተ የገዛችሁበትን እንትን አይደላችሁም ምንድነው ስሙ አይችልላችሁ። ምክንያቱም መንግስት የሚሰጣችሁ ካሳ አለ። መንግስት ራሱን የቻለ አሰራር አለው። ለዛ ቦታ እናንተ አስር ሚሊዮን አውጥታችሁበት ከሆነ አንድ ሚሊዮን ሊሰጣችሁ ይችላል። መንግስት ህጋዊም ቢኖራችሁ፣ ህጋዊ ቦታ ነው በቃ ቦታ የመንግስት ነው መሬት የመንግስት ነው። ለሰራችሁበት ቤት ይሄን ያክል ብር፣ ለሌላ ቦታ መስሪያ ተብሎ ሌላ ቦታ ጦሰጦ የሆነ ቦታ ልትሰጡ ትችላላችሁና፣ ስለዚህ ከምንም በላይ ጥንቃቄ አድርጎ ክፍለ ሀገርም ይሁን ሀገር ውስጥ ላይ ለልማት የማይፈልግ ቦታ ነው ወይ ያ ቦታ መንግስት የሚፈልገው ቦታ ለመሆና ለመሆኑ እያረጋገጣችሁ ቢ ቤቱ ብትገዙ የተሻለ ነገር ሁላችሁ ፈልጋለሁ። የተከበራችሁ የተወዳችሁ ተመልካቾች፣ በቤት ጉዳይ አትጭበርበሩ። አብዛኛው ማስታወቂያ ውሸት ነው የሚሆንባችሁ። እውነት እውነትም የሆኑ ማስታወቂያዎች አሉ። ግን ራሳችሁ ውጭ ሀገር ከሆናችሁ የራሳችሁን ቤተሰብ በትክክል ላኩና ቦታው ላይ ቤቱ የተገነባ መሆኑን ውሉን በትክክል መውሰዳችሁን አረጋግጣችሁ፣ ብሩ ምን ያክል መሆኑን አረጋግጣችሁ፣ እንደማይጨምርባችሁ ነገር አረጋግጣችሁ ቤት እንድትገዙ። ቤት መግዛት ከፈለጋችሁ ደግሞ ያን አሳማኝ የሆኑ ሪልስቴቶች አሉ። ከአሁን በፊት በነገራችን ላይ ሀብት ሻንተም ሪልስቴት ሰርታ ልትሉ ትችላላችሁ። ሪልስቴት በምን መልኩ የሚሰራችሁ ማስታወቂያ ሪልስቴት ማስታወቂያ ሲሰራ እኔ ገዝቻለሁ ብዬ በህይወቴ እዚህ ጋር ብታርጉኝ አልሰራም። በጣም ብዙ ሪልስቴቶች ጠይቃችሁኛል፣ ታውቃላችሁ። በጣም ብዙ ሴልሶች ጠይቃችሁኛል። ሪልስቴት እኔ ገዛው ብዬ የውሸት አልሰራም። ርካሽ ነው ብዬም አልሰራም። ምክንያቱም እኔ ጥያቄ ነው መጠይቀ እኔ የምጠይቃችሁ ምንድን ነው? እመጣለው እናንተ ሪልስቴት ጋር ማስታወቂያ እንኳ ስራ ላይ ብትሉኝ፣ ምክንያቱም ለህብረተሰቡ የሚጠቅም ነገር እኔ ማቀረብ ነው እኔ ስራ። ስለዚህ አንተን ሪልስቴት የት ነው ቦታ የሚገኘው? ምን ያክል ታማኝ ነህ? ቤቱም ምን ያክል ፐርሰንት ላይ ነው ሰርተህ የምታስረክበው? ብር የምትጠይቁት ብትም የምትቀበሉት ስንት ነው? ካሁን በፊት የት የት ቦታ ሰርታችኋል ብዬ ካሁን በፊትም ተመልሳችሁ ተመልከቱ። እኔ የሰራኋቸው ሪልስቴቶች አሉ። እነዛ ሪልስቴቶች ሄጄ አምስት ስድስት ሳይታቸውን አስረክበውኝ መቶ ፐርሰንት አስረክበው እራሱ አጠናቀው ያስረከቡበትም ቦታ እየኖሩ ያሉ ሰዎችን ጠይቄ የሪልስቴት ማስታወቂያ ሰርቻለሁኝ። አራት አምስት ማስታወቂያዎችን ሰርቻለሁ። ከዛ ውጪ ማለት ይቻላል በመቶ የሚቆጠሩ ሪልስቴቶች ማስታወቂያ እንድሰራላቸው ጠይ ይቀውኛል አልሰራም። ብያቸዋለሁ አንድ ርስት ምክንያቱም ምንድነው ገና ያላለቀ መሬት ላይ የሆነ ይሄ ግቢኛ ነው። ይሄ ገና ተጫርተ ነው ልንወስደው ነው። ስለዚህ ገና አሁን የህብረተሰቡ ብር ስለሚያስፈልገን ማስታወቂያ መስራት አለብን እያሉ ያሉኝን ሰዎች ነገ የምቀረው እኔ ሚዲያ ላይ ነገ አጉል ቦታ መወድቀው እኔ ነገ በአጭር የምቀረው እኔ ስለሆንኩኝ ዛሬ የምትከፍሉኝ ብር ዛሬ የምትሰጡኝ ብር ለኔ ይቅርብኝ። ፈጣሪ የሰጠኝ አልሐምዱሊላህ እሱን ይዤ ይበቃኛል ብዬ እነዚህ ሰዎች ጋር ኔጌቲቭ ነገር ተነጋግረን የተለያየንበት አለ። ሪል የሆኑ ማስታወቂያዎችን ደግሞ የሰራሁትም አለና ስለዚህ ሌላም ሰው ራሱ የፈለገ ታዋቂ ቢሆን ራሱ ሪሴት ወይም ደግሞ ቤት እዚህ ቦታ ገዝቼ የሰራሁ ምላች የሚላችሁን ሰው ውሸት ነው፣ አትመኑት። እናንተ ሄዳችሁ አረጋግጡ። ቦታው ላይ ሄዳችሁ አረጋግጣችሁ በትክክል በዓይናችሁ በብረቱ እዛ ሰውዬ ጋር ጋራንቲ ውል ገብታችሁ በስነስርዓት ካረጋገጣችሁ በኋላ አጭር ጊዜ የሆነ ሪሴቶች ደግሞ አሉ። ፈጣኖች፣ አቅም ያላቸው ብር ያላቸው ሪሴቶች አሉ። እነዛን ሪሴቶች ነው ሄዳችሁ መግዛት አቅም ያላቸዋል። አቅም የሌለው ዝም ብሎ ትንሽ ብር ብቻ ይዞ ለዛች ስቴትመንት የምትሆን ብቻ ብር ከጓደኛውም ከቤተሰቡም ከሆነ አካልም ያሲዝና ያችን ስቴትመንት ያሳይና የሪል ስቴት ፍቃድ ይወስዳል። ርስት ዛሬ ቀላል ነው እንደ ድሮ አይደለም። ብያቸዋል። ወይ በቢሊዮን ያለው ነበር ድሮ ሪል ስቴት ፍቃድ የሚሰጠው። አሁን ሰዓት ላይ ግን ትንሽ ብርም ያለው ሰው ከሆነ ሳምበሊ ከጓደኛው ከሆነ ቦታ አንጠቶ የሪል ስቴት ፍቃድ ይወስድና ከየቦታው ላይ ግቢ አጥሮ ቤት አጥሮ ይሄ ሪል ስቴት ቦታ ላይ ልንገነባ ነው ከሌ፣ ሪል ስቴት ነን ከሌ፣ አፓርትመንት ነን እየተባለ ብር እየተቀበሉ ሰዎች የዛሬ አራት ዓመት የዛሬ 10 ዓመት የዛሬ 20 ዓመት ድረስ የሚጠብቁበት ምክንያት መኖር የለበትም። በአጭር ጊዜ አቅም ያላቸው በአጭር ጊዜ ፈጥነው የሚያስረክቡ ሰዎችን አይታችሁ መርጣችሁ መግዛት ይቻላል። ከዛ በላይ ደግሞ ነገ አይታወቅም እንዳልኳቸው ነው። እየቀነሰ እየቀነሰ እየቀነሰ ገና ይወርዳል። እስከዛ ድረስ ተረጋጉ። በቀጣይ ሌላ የቤት ኢንፎርሜሽን ካለ በጣም አሳማኝ ከሌ ከሌ ናቸው የምትሉት ነገር ካለ ስለነሱ ሪልስቴቶች ወይ ደግሞ ሌላ የምመለስበት በሪልስቴት ላይ በቤት ላይ በዚህ በቤት ቢዝነስ ላይ የምመለስበት ሪዝን፣ ምክንያት ካለ በሌላ ጊዜ እመለስበታለሁ። አይ ቲንክ ቪዲዮውን ዛሬ እንዳስረዘምኩት አቃለሁኝ። ምክንያቱም የረዘመበት ምክንያት ስላለው በጣም ብዙ ሰዎች አልቀሰዋል። ስደት ላይ ያሉ ሰዎች ያጠራቀሙትን ገንዘብ ሙልጭ ተደርገው ተበልተዋል። ገና እያለቀሱ ነው ያሉት። ገና መጭበርበራቸውን ያላወቁ ሰዎች አሉ። ገና እየከፈሉ ያሉ አሉ። ገና ለወደፊት ልጭበረበሩ የተዘጋጁ ስላሉ ለነሱ ይጠቅማቸዋል። እና ደግ መሆን፣ በጎ መሆን፣ ቅን መሆን ይህንን መልካም ነገር ለእናንተ መንገር የሚያስከፍለው ጥቅም የሚያስገኘው ከፈጣሪ ስለሆነ ምንዳውን ከፈጣሪ ያገኘዋለሁኝ። ለዛሬ የነበረኝህንን ይመስል ነበር። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።